አንዳንድ ደንሶች ማየትሽ እኮ ጥሩ አይደለም። እየመራ ነው እይታ ነው። ስለዚህ ማየት የለብሽማ። ግማሹን አያለው ምክንያቱም ያስቀኛል። ከዛ በኋላ አላያቸውም ምክንያቱም የሚደብር ስለሆነ አላያቸውም። ቲክታክ ላይ እኮ እየተቆራረጠ ይመጣል። አዎ ይመጣል። ደግሞ ቲክታክ ይህ አንድ ቀን አንዱም ከትቼ አይቻላቅም። ቲክቶክ ላይ ነው የሚያቸው ግን የእኛ ልጆች እነዚህ ሁለቱም ወጣ ገባ እያሉ ሲመጡ እነሱን ብቻ ነው የሚጨርሰው። ብሄዱ ምንም ማረድ አይቻልም ብዬ አማራጭ የለኝም ብዬሽ ሽታ ያለሽ ለካ እኔ ምን መሰለሽ፣ ከዚህ በፊት ምን መሰለሽ እነሱ ጦር ሁኔታ ሲመጡ የነሱ ቪዲዮ ጨርሼ አይቼ እግዚአብሔርን የሁሉንም ቪዲዮ ያያለሁ። ግን እነሱ ሲጣሉ እኔ አይቼ አላውቅም። የሰው ቪዲዮ በጣም ነው የሚያናድድ። አላያቸውም አላቸውም እነሱ ያለው እነሱ ያለው

ጊንዳ ነው። ጊንዳ ማለት እኮ ስሚ፣ በኦሮሚ ስሚ፣ በኦሮምኛ እኮ ጊንዳ ማለት መንትን ነው። ሰፌድ ማለት እኮ ከእሷ ሲጀመር ሰፌድ እኮ ነች። ምን ሊንዳ፣ ሊንዳ፣ ጊንዳ ማታ ነች። ማታ ነች። ያናደደችኝ እሷ፣ ከማንም ጋር ታወራ፣ ከማንም ተጋር ታወራ፣ እኛ ምን ያገ ጋር ሊያወራ ሊሄድ ነው ብላ ግልብጥ አድርጋ ሄደች።

አራት ማለት አርባ ሰው አርባ ሰው ራሱ ላይክ ያደርጋችሁ፣ አንዳንዶቹ ማለት ነው። ግን ብሩከና ሀይሚ ጋር ሲመጡስ እነሱ ግር እንዶ ፈጣሪ ትግስቱ እኔ ሰብስክራይብ ፎሎ አላደረግኳት የምትዛበርን ማታ ሰው ነው። ሼር አርጉልኝ እኔ በቀደም ራሱ ከብሩኬ ጋር ልጅቷ ቪዲዮ ለቃለች ሲባል ሄጂ አላየውም። ምክንያቱም ማየት አልፈልግም በቃ ገብቶሻል። ሴትዮዋ ፌመስ እንድትሆን ነው። ገብቶሻል። ሌላ ምንም እንትን የለውም። አዲስ ነገር የለውም ወይ ብሩኬ እሷን አፍቅሮ አይደለም ነ ወደ እውነቱ ስንገባ ግአለምላላላ ቪዲዮ ሲሰሩ ቲክቶክ ላይሁን ሁለት ቪዲዮ ለቀዋል። እኔ ገብቼ አላየውም ምን እንደሚል ሙዚቃው አልሰማሁም። ብዙ ሰው ሰው አይቶ ጌታን

የሰው ሚስት ነች፣ ሊቀቅ ሲባል ምላሷን አወጣች። ልጅ ስሚ ሰንዬ፣ ኦዲየንስ ማለት ክብር አለው። ኦዲየንስ ምክንያቱም ክብር ለኦዲየንስ ያስፈልጋል። ገብቶሻል? እቺ ባለጌ ናት፣ ኦዲየንስ አታውቅም። ስለ ኦዲየንስ ምንነቱንም አታውቅም። ግን እዛ ጋር ሄደው ግማሹ እስቲ ማርያምን በይ፣ ማርያምን በይ፣ ገብርኤልን በይ፣ እውነትሽን ነው ከልብሽ ነው

እሱን እሷ እሷን እኔ እኮ ሚታዩ አንዳንዶቹም አሉ። እዛ ሄደው ሚሳደቡ አትስደቧት አትሉ በቃ ሆኖ እራሱ ለሚያስፈልገት በቀዳማ ቀሚስ ምረጡልኝ። ሙድ እያዘችባቸው አይተሻል። ቀሚስ ምረጡልኝ እራት ሊሄድ ነው ነው እራት ሽቆ በቃ አትዱ አትዩዋት። እግዚአብሔርን እንዴ ማ የኛ የነሱ መጫወት አለን እንዴ ክብር አለን እኮ እናቴ ሹሃል ይኔ እነዚህ ሚላስ የሚያወጡ ሴቶች አይወዱም። ባይዘ ወይ እንደዛ ገላችሁ የሚያሳይ ሴት አልወድም። አያይ ምኔ ለምን እንደሆነ አልወድም። አያያችሁ

ቴንኪው፣ ሶ ማች ትንሽ አልሞላ ስለምንም አላውቅም። ለዚህ ነው ይቅርታ አድርጉልኝ። አልሞላ በስ ሞላ። አሁን ላይፍ ጎድ ታንኪ ዩ ሶ ማች እናመሰግናለን። እኔ ሞላልሽ አለኝ። እሺ ሳንዬ፣ አረ ችግር የለም በስ ሰኔ ደምን ሆናለሁ። ሀንዬ ሳኔ፣ ታንኪ ዩ ሶ ማች። ወይኔ ዛሬ በሳገጥሽ፣ ሰኔዬ፣ ይመችሽ። ግን እንትና ክፈች። እሺ ቤትሽ ስከፍቺ እንትና በይ፣ ጎል ላይፍሽን ክፈች። አሪፍ ነው ለቲክታክሽ ሳኔ ጎል ላይፍሽን እንደዚህ ቲክታክ ምናምን ለእንትንሽ አሪፍ ነው። ለአካውንትሽ አሪፍ ነው። ላንቺ ክፍሎች እንደዚህ ማለት ነው። የቲክታክ ምልክት የፈለገሽን የፈለገሽን እንትን ጊፍት እንትን ሙሉ ላይፍ ጎል እንድንሞላ ነሽ ማለት ነው። አሪፍ ቲክታክሽ አሪፍ ነው ላይፍ ጎል የሚለውን እንትን ትይና ያ ከዛን ቲክታክሽ በጣም አሪፍ ሆናል ስትገቢ ላይፍ ስትገቢ ላይፍ ስትገቢ ጎል ላይፍ የሚል አለ አይደለ ከዛን እንትንት ያለሽ የምትፈልጊውን ጊፍት ትነኪ ና ከዛን የምትፈልጊውን አህል ቁጥር እንትንት ያለሽ እዛ ጋር አለልሽ ኦኬ ከዛን እዚህ ከላይ ራሱ ያመጣልሻል። መሙላትና ለመሙላትሽን ጀስት ላይፍ ስገቢ ከላይ ይጽፍልሻል ላይፍ ጎል ምናምን ብሎ ይጽፍልሻል ማለት ነው። ከዛን እሱን ታስሞያለሽ። ከዛ ቲክቶክሽ በጣም በርፌክት ነው ለአካውንትሽ። ቆንጆን ሁሌ ስለምትገቢ ክፈች አንቺ ቢያንስ ሳምንት ሶስት ቀን እንደዛ አድርጊ ሶስት ቀን አራቅ የሚችል ሰው ይሞላልሻል።